ችግር አንተ ቀደም ብለህ እኔን አሰርከኝ ነው። እሷ እራሱ ይህን ምክንያት ቀድሜ ከነገርኳት ማለት ነው። የፈለገ ነገር ይሆናሉ እንጂ ከአንተ ጋር እሆናለሁ ብላ ስቃይዋ ነው የሚበረምር፣ ስቃይዋ ነው የሚጨምር። አመነኝ። እሺ በቃ እንደዚህ እንድንለያየ ነው ብላ ተነጋግራ ተደማምጣኝ፣ ዝም ብላ አትለያየኝም። በምሳሌ እያስረዳኝ ነበር አይደል? መርዝንም ቀስ በቀስ ምናምን ነገር ሲሆ ይላመዱታ አይደል? ይሄ ደግሞ ሌላ አንድ ምሳሌ ልጨምርልህ። እሺ፣ ከአንድ ብርቱ ደግሞ ሁለት መድኃኒት ይባላል በኛ ሀገር። ስለዚህ አንተ ብቻህን የምትወስነው ውሳኔ ሁሉ ልክ ሊሆን አይችልም። ምክንያቱም ከአንድ ብርቱ ሁለት መድኃኒቱ የሚባለው በምክንያቱም አንድ ነገር የሰማኸኝ ነው አይደል? እኔ ዴካ ይሁንና ያልተስማማንበትን ነገር ለአንተ ስንል ተስማምተንበታል። ግን ሁሉ ሁሉ ሰው ያልገባው ነገር ኖሮ አይደለም አንተ ብቻህን ይገባል። ስለዚህ አንተ ብቻህን ኢንፍሉዌንሳ ትፈርኛል ሁሌ እናንተ ቁጥራት ብዙ ስለሆነ ወይም ደግሞ ሶስት አራት ምናምን ስለሆናቸው ትክክል ናችሁ ማለት ነው። ልክ ነህ ማለት አይደለም። አንተም ግን ብቻ ልክነ ማለት አይደለም። አሁን ግን በዚህ ነገር ላይ ግን ትክክል ነኝ። የኪያን ስቃይ ሰባርጌ ነግሪያት ፋይናሊ መቃየብኝ አይቀርም። ፋይናሊ ጉዳዩን ስትሰማ ማለት ስታውቀው ይሄ ነገር መፈጠሩ አይቀርም። አትሆንም ምንም አትሆንም። ያ አሁን ላይ ያለው ስቃይ ቀስ በቀስ እንደዚህ ምንድን ነው በቃ ሞት እትኩ አንተ ለተ ለተኩ ማለት ነው። ወንድሟ መቶ የኔ ስቃይ ወንድሟ መቶ የኬ ስቃይ ብዙ ከእናትየው ጋር ተገናኝቶ ምን ያህል ደስተኛ ልትሆን እንግዲህ እንደምትችል አስበው። በአንተ ምክንያት ግን ያቺኛዋን ትንሽዬን አይደለም በጣም ትልቁን ደስታ እንኳን እንደ ትንሽዬ እንኳን ማጣጠም አልቻለች የምትችል ስለዚህ ለምንድን ነው ይሄ ነገር እየተፈጠረ? እኔም እኮ ያለሱ አስር ደቂቃም ቆይታል ቺ አሁንም ቢሆን ከስድስት ዓመት በፊት አያት ነበር አሁንም አሰላሙ አሌይኩም ረህማቱላይ ወበረካቱ ውድና የተከበራቸው ኔ ቤተሰቦች እንዴት ኋላችሁ? ሰላም አላችሁ ሆይ? እንግዲህ ዛሬ አኑና ቶፋ ሊጋዴ ሉዙበጅ ሊጫበቱ ተጣልተዋል ማለት ነው። በኪያ ወይኔ ዲራማውን ይሰሩት አለጉት። እውነት ነው እውነት ነው ወይ? እንግዲህ ያው የድሮ ፍቅረኛ ናት ብሎ አንዋር ቤቱ አስገብቶ ያች እንዲያፉኖ ልጅ መከራ ስቃውን ያሳያል። በፍቅር አበርኩ ብሎ ማለት ነው። ቶፋ ደግሞ ምን እያለ መሰላችሁ? በቃሽኝ፣ አልፈልግሽም በልና ቁርጡ ንገራት፣ እኔ ነግራታለሁ እያለ ነው ቶፋ። ሚስጥሩን ነግሯቸዋል ለነ ሚኪ፣ ለነ ወዮና፣ ለነ ቶፋ። እኔ ዝችኛይቱ ጋር ነው መሆን የምፈልገው ችኛይቱን ነው ብሎ ለነሱ ተናግረሃል። ነግረህናልና፣ በቃ ታሁን በኋላ አልፈልግሽም በላት፣ እኔ ነግራታለሁ እያለ ነው ቶፋ እንግዲህ አኗር ደግሞ አትነገርም። ቀስ ቀስ እያለች ቀስ ቀስ እያለች አኗር የለም እያለች ብትረሳኝ ይሻላል እንጂ አንዴ ዜ እንደዚህ ብሏል ተብላ መነገር የለባትም እኔ የፈልግ እወዳታለሁ። ኑሮዬንም በዚህ ብቀጥል ጎጆዬንም በዚህ ብመራም እኔ እወዳታለሁ። እንደ ዛሬ እንደ ስድስት አመቱ ተሸሽጌ እንደማያት ሁላ ዛሬም ተደብቄ እያየኋት ነው። እኔ ለእሷ ፍቅር አለኝ ያለ ባለፈም ሲያደዋልታቸው ነበር ቶፋና፣ እኔ እወዳታለሁ፣ አፈቅራታለሁ አለ። ታፈቀርካት፣ እወድሻለሁ በላት። እስቲ እንግዲህ ታፈቀርካት፣ ለምንድን ነው ሌላ እምታናድዲያት፣ ሌላ ነገር እምታመጣባት አለው። እሷም እወድሃለሁ፣ አልወድሽም ብለህ ቁርጡን አስታውቀኝ አለችው። ኪያ ቆንጆይቱም እንግዲህ አልልሽም፣ አልወድሽም ብዬሽ ቁርጡን አላስታወቅሽም። እወድሻለሁ፣ እፈቅርሻለሁ እና ለምንድን ነው ኑሮ ሌላ መሰረኩ ሌላ ፍቅር ያስኩ ሮዝ ጋር የምትለው ሲባል፣ ሮዝ ደግሞ የዱሮ ፍቅረኛ የነበረች አሁን መታ አስታወሰችኝ። ስለዚህ ሮዝ ቁጭ ብላለች፣ አንቺ ቤቱን ለቀሽ ወጥተሻል። ሮዝ ላይ ምነች የሚደርሽበት ጉዳይ የለን ማለችኝ አለኝ። እያሻለሁ እያልሽ ዝም ብለሽ ተቀመጭ ነው እንግዲህ ያባባሉ። እሱ ዛሬ ደግሞ ቶፋ እንግዲህ ነግረህናል ለእኛ ለኔም ለኔም ማን ነው ያ፣ ለሱም ነግረህናል። እስከ ዛሬ ዝም ያልነው ሁኔታ ለማየት ነበር። ካሁን በኋላ በቃ ዝም አንልም፣ እንነግራታለን፣ እነግራታለሁኝ። እነሱም እኔን ፈርተው ነው፣ ለእኔ ብለው ነው፣ እኔን ፈርተውኝ ነው ዝም ያሉት። እናሷ ስትጎዳ አናይም እያለው ነው እንግዲህ ቶፋ እጅ በእጅ ሊጫበጡ ጓደኛ የጓደኛ አይደለሁም፣ ያለው ቅንጭን ቅር በል ወደዚያ እሷን፣ ጓደኛ እሷ ስትጎዳ ማየት አልፈልግም፣ እነግራታለሁ። ለጊዜው ታልቅስ፣ ለጊዜው ትናደድ፣ ከዛ በኋላ የራሷን አማራጭ ምን አላት። ባለፍ በነገራችን ላይ እኔም ፍቅረኛ ይዤ አለሁ፣ አንቺም ሌላ ፍቅረኛ ያዤ አላት። አንቺም ያዥ ሌላ አላታኑ ማለት ነው። እንደዚህ ብልሃት የለም ወይ እንደልጅ ጨዋታ ስንጨዋት ኖር ነው

አሁን ደግሞ ሌላ ፍቅረኛ ያዣንቺ እኔ ሮዝ ፍቅረኛ ናት የዱሮይቱ ናት። የሮዝም እንግዲህ የምትናገረው ንግግር ማን አለብኝ ብላ የእሱ ልብ ጫብጫለሁ መችም ብላ ኃይል ኃይል ያለው ንግግር እየተናገረቻት ነው። ክያን ክያ ደግሞ እንዲነገር እንዴ ኔም በዋ ነው የሚቀደመው የሆነ ነገር ሲሏት አስቀድሞም በዋ ነው የሚቀደመው። እንግዲህ ክያየ ማለት ነው ክያየ ጥናቱ ንስጥሽ አኑዬ እንግዲህ ያው ወይም አልፈልግሽም አላለም፣ ቁርጦ ወይ ማንቹ ነሻለሽኝ አላለም። እንግዲህ ሮዝዬ ሮዝዬ እያለ ነው ኪያዬ። ኪያዬም ይላል ሮዝዬም ይላል። ስንነገር ቁርጡን ተወቁሙ ሲባል አይቻልም እያለ ነው እንግዲህ፣ ምን እንደመሰለው እንጃ። ቶፋም ደግሞ የፈለግከውን ታመጣለህ የፈለግከው ይሁን እኔ እነግራታለሁ ብሏል ቶፋ። እኔ እነግራታለሁ እሱ ደግሞ እንዴ ሁሉንም አይፈልግሽም። እሱም ፍቅር ቀጥሏል። እውነቱን ነው፣ ሐቅ ነው ብሎ መነገር የለባትም አትነገርም አትነገርም አትነገርም። የወንድሟን እንኳ የወንድሟን እንኳ ይሄን ትልቁን ትልቁ እንደስታ ይሄ ትንሽ ደስታ ያህል እንኳ ማጣጣም አልቻለችም። አንተ መሰራ ስራ ማለት ምናምን እያ በቅ ቅጥር ሲ ይለዋል አኑ እናቴ ያውታቁታላችሁ አኑ እንግዲህ በለው ወደዛ መሄድ ወደዚ መኪና ነው እንግዲህ እኮ ይሰራል። እግሩ የሚያዴቆ አቧራ ማለት ነው፣ የሚያዴቆ አቧራ እጁም እግሮም ራሱም ፊቱም ሁለ ነገሩ ነው የሚያወራ ወይ እንግዲህ አኑ ሲነሳበት በላው ተካሽ ሆነ ያመሙ ነው ምለው እና ማኛቸው እንግዲህ ጦርነት ገጥመዋል። ራራራራ ማንያሽ ነው ማንያሽ ነው ማንሽ በነገራችን ላይ ማለት ነው። አሪፍ ነው ድራማቸው አሪፍ ነው። ቀጥሩበት ጥሩ ነው። በኋላ ግን ምር እንዲያሆንባችሁ ነገሩ ማለት ነው። ያቺ ደግሞ ማለት ነው ቁጭር ያለች የሆነች በቃ ናቴ ኃይለኛ ሰው ናት። ሮዝ ማለት አዲ ገኘ ባለ ፈገግታ የታቸኋል ቡና ፈለልታ ጅበናዋ ምናምን ፈርሻ ማለት ነው። ስመጣ ተፈለግሽ ቡና ሽንጠጪ ታልፈለሽ ውጪ ነው ያለቻት። ውጪ ውጪ ከያ ደግሞ ቤቱ ልቀቂ ለቅጫላችሁ ወርቁ ደግሞ ምን አርጊ ነው የምትሉት ምናምን አለ ለም መጣሽ? ያለ ተረበሻል። ለም መጣሽ ለቀሽ ዲሻል። ለም መጣሽ ያው በነገራችን ላይ የነንትና የነዛን የነማን የኖርታን አቅጣጫ እየያዙ ነበር የነሱ ለመሆን እየፈለጉ እየፈለጉ ማለት ነው የዛ እየሆኑ ነው። አሁን እንግዲህ ነግራታለሁ። ያሳድረላ ላሳሳድራት ነግራታለሁ። ለቶፋ ነግራታለሁ። ምን ማፈልጋት እንደማፈልጋ ኑሮን ስለቀጠል ካልፈልግ መስዋም ብሏል። በታፈቅራትም ብታፈቅራትም አንተ ታጎኖ አልሆንክም። እናኛ ያለን አተጎኖ አያለው ነው። እኔ እናንተ ብዙ ተረት መቼም አያልቅባቸውም። እና እየተረቱ ነበር ሁለቱ ማለት ነው። መጀመሪያ ኑ ተረት መርዙን ቀስ ብለው ብላው እያዋዛ ሆድ እንዳይከብድ ነው የሚል ተረት ተረት

አንተ እንደለላ ቁጠሮ የለህም እኮ እያለው ነው እና ይህን ይመስላላላችኋል፣ ውዶቼ እንግዲህ ያኗርና የተወፋ ክያ ነገር ማለት ነው። ዜሞ ዛሬ እንትና ማዕዛና እንግዲህ ተሙ ተፋጠዋል። ተሙና ማዕዛ እናቴ አትበይኝ ልዤ አለችው። ልጅ ያሳጣትና ልጅ ትላለ። ደሞ አታፍርምሽ ባለጌ። ልጅ ተው እኮ ልጅ የምራኪ ፍካ ክፋይ ነው እኮ ልጅ ናት። ልጅ አትበይኝ፣ ልጅም አይደለሽም፣ እህቴም አይደለሽም። ተፈለሽ አንኬ ቀልሻለሁ እና ለዝባ እንዲያላንቅሽ ንገርኝ፣ ሚስጥሩ ምንድነው? ተኋላ ያለው ሚስጥሩ ምንድነው አላት። ንገርኝ፣ እኔንም ለማታፈን እናቴንም ለማታፈን ልጅ ለግድ እየተነሳሽበት ምክንያት ምንድን ነው አላቅም። የአንቺን እናትነት እናቴ ይህቺ ናት። የአንቺን እናትነት አላቅም። ልጅ ትተኛ አታፈሚው ልጅ አትበይ ብሎ አላት። እሽዞ ወንድሜ እህትህ እህቴ ብዬ ነበረ። እናቴ ማሌለሽ እቴ ማሌለሽ አላቅሽም፣ ንገሪኝ ሀቁን አላት። ትትሽ ከረከር ትትሽ ከረከር ዙሪያውን ስከዲ አባትህ ነው አለችው። ዲያስፖራው አባትህ ነው፣ አባት ተብዬው ነው አለችው። አባት የለኝም እኔ፣ አባት አይደለም አላቅም፣ ክጃለሁ፣ አባት አይደለም እሱ። ውስጥ ምንድ ነው የሚፈልገው ተኔ ተኒ ህይወት ምንድ ነው የሚፈልገው እኔ እሱን በአካል አላገኘውም፣ አላቀውም። እህቱ ናት አለች እህቱ ናት አክስት ናት እህቱ ናት አክስት ተብዬቱ ናት። ማስፈራሪያ ልጆች ምሳቃ ውስጥ ደብዳቤ እየጣፈች ልጆችሽን ተትምህርት ቤት ነው ማፍ ነው የምወስድያቸውን ለልጆች ታላሰብሽ ተሙን አሳልፈሽ ታላመጣሽ እያለች ለአንተም ሆነ ለእናቴም ሆነ ለአንተም ጤጣ እየቆረጠች ቤት በልጆች እያስፈራራችኝ ነው። እኛ ህፃኖች ናቸው። የአራት ዓመትና የስንት ዓመት ልጆች ተማ የዘጠኝ ዓመትና የአምስት ዓመት ልጆች እንደ ተፍጨርጭረህ መቼም እራስን አውላህ ራስን ጠብቀ ትወጣለህ ብዬ ነው። ምን አይነት ቀልድ ነው? ግን ምን አይነት ቀልድ ነው? ለሞት እኮ ነው የተሰጠው። ለሞት ቢገሉትም እኮ ሙቷል። ምን ነበር የተባለው? በየሄዱበት ቦታ ሁላን ፈላጊዎቹ ማለት ነው። በየሄዱበት ቦታ ተሟብቅቶለታል እኮ ነበር የሚሏቸው ይምር ቅድም ደግሞ እንደዚህ እንዴት ተረገመ፣ እንደዚህ እናሹን አሹን እንደዚህ ልገለውም ልት ልታኖረውም ትችላለች። ይችላሉ ደግሞ አሹንም እንደዚህ ማለት ነው። ተሙ አብቅቶለታል እኮ ነበር። ሴቶቹም መጥተው ወንዶቹም መጥተው ምክራቸውን ነው አን ተሙ አብቅቶለታል። ተሙን አታገኘውም። ተሙ ሙቷል። ተሙ ተገሏል። ተሙ ሙቷል። ተሙ አብቅቶለታል። ተሙ የለም ነበር ተጀምሮ ተመጀመሪያው ጀምሮ ውስጥ ተመጨረሻው ማለት ነው። እንዲዛ ነበር የሚሉት። አሁን ደግሞ ይቺ ማታፍር ጉድኛ ወንድምም እህትም አይደለችም። ይህች እናትም አይደለችም። ይህ መሬ ነው። እናትም አትባልም፣ ወንድምም አትባልም። ይህን ቅፉ የሚያሳሳልሽ እንግዲህ ወንድሟም ቀርቶ ልጇም ሆኖ ቀርቶ የጎረቤት ልጅ ሆነ ራሱ ይህን አሳልፎ ይሰጣል፣ ለብዙ ይተርፋል። ወንድሟ ስንት ወንጀለኛን እያጋለጠ የሚሰጥ ጎበዝ ነው። እንኳን ለሱ ለራሱ ለምን አታማክረው? ለምን አትነግረው? አረ እንደዚህ እንደዚህ ያለ ድብዳቤ የተጣፈብኝ ነው ይሄው እንደዚህ እንደዚህ እየሆንኩ ነው፣ ተሙ ምን ይሻለኛል? እንደዚህ ይሄው ታ ይሄው ድብዳቤው ነው ካስቲያም ብቦ ብሎ ድብዳቤውን ብሰጠው ራሱ ለሷም ጥበቃ አርጎላት ሰዎቹን ተከታትሎ የሚሰሩትን ስራ አገልጦ ቁጭ አረጋቸው ነበር። እንግዲህ የፌክ የወንጀል ምርማሪ ፖሊስ ነን ተህግ የተላክነን ብለው ቪዲዮ ላይ ታይተዋል። ሲቪል ለብሰው የሲቪል ለብሰን ነው እንጂ ፖሊስ ነን ብለው ባለበት ያዙ እናምጡ ተብለና ብለው ለጠበቃ እንኳን ሊደውል ብላቸው አይቻልም። እኔ ተፖሊስ ጣቢያ አይደለሁ የመጣሁት እኔ ህግ ሰው ነኝ ራሴ እህድ ያለው ሲላቸው አይቻልም ብለው አፍነው ሲወስዱት እነዛ ጡንቻቸው እንደዛ የሆኑ ሰዎች ላይ ገሉት። ምን ዋስትናላት? እሷ ሲጀመር አለች። እናንተም እንዲያትሞቱ ልጆችም እኔም እንዲያልሞት ብዬ ነው እናንተንም ለመጠበቅ ነው አላቸው። ለሞት እየሰጠቻቸው እን ይሄ ልጅ እኮ በጣም ተደብድቧል። በጣም ተጎድቷል እኮ በጣም አላ ነገር ሆኖ እኮ ነው። እዛ እኮ መኪ ሲያገኘው ቦታ እኮ ራሱ የሚያስጠላ የሚያስፈራራ ነገር ነው። ጀርባ ሁላ ቆስሎ ነበር፣ እንዴዚህ እየተልበቀበቀ ኋላውን ፈርቶ፣ እንዴት እንደሆነ እዛ መኪና ላይ ሲቆጠቆጥ አይታችኋል። እንዴት እንደሰነበተ ፍርሃቱ ራሱ እንዴ፣ እንዴዚ ያለ ጀግና እና ለሞት ሰታ ለሞት አሳልፋ ሰታ እናት ነኝ ማለት የአምራኬን ክፋይ ልጅን አሳልፌ እንዴት ትሰጣለሁ? እናት አይደል? እንዴት ይፋ የሆነውን ነገር ሀገር ያየው ነው። እንዲ አለም አየው እኮ አሳልፋ መስጠቷን። ጉሮሽ ነው ማንቅሽ ብሏታል። እኔ ተኋላ ያለው ነገር አንቅሻለሁ ማንሽ አልፈልግ ብሏን፣ አክስቱ ዘንድ ናላትርስ ብላይ ዛሁድ ያለ ይሻላ ነገር ምና እያርገን እንግዲህ አክስት ዘንድ ይል አክስት ናት። አኔ እዛ ሁኖ አባትዮ አባትህ ተብዮ እሷ ለኩሱ እሷ ናት። ምክንያቱም እና ሄደ ጠይ ብሏል። እንግዲህ ሁሉ ደሞ ያችንም ያረጋት እንግዲህ ጓዙን ጠቅል ብሎ ተነስቶ ሆዷል። ቀጥታ ድርሰሃለሁ ብላ ተነሽ ብሎ ይዟት ብሏል። ማን ይፈጠር እናያለን። ይሄ አባት አንለውም? አክስት አንለውም? እናትም አንላትም። ነገር ግን ነገር ግን ወንጆሉ ላይ ይኖሩበት ይሆናል። ማነው ሰውዮ ግድያ ላይ